እሺ አመሰግናለው። አሁን ያለውበት ቦታ የውራ ወረዳ ጼጼ ማዕከል ላይ የተቀናጀ የዶሮ ብዜት ማዕከል ግንባታ ነው እያየን ያለ ነው እና እዚህ አካባቢ እየተሰራ ያለው ፕሮጀክት እጅግ በጣም የክልሉን ችግር የሚፈታ በተለይ ደግሞ ሀገራችን የያዘው የለውጥ ጉዞን የበለጠ የሚያሳልጥ እና። ፕሮጀክቱ በአጭር ጊዜ ውስጥ ወደ መጠናቀቅ ደረጃ ላይ እየደረሰበት ሁኔታ ነው ያለው። ይህ ፕሮጀክት የጀመረው ቅርብ ጊዜ ነው፣ አመት አልሞላ። ስለዚህ በጣም በርካታ ግንባታዎች ናቸው እየተሰሩ ያሉት እና በዚህ ግንባታ ውስጥ የክልሉን ችግር በዘላቂነት የሚፈቱ የእንስሳት ሀብት ጉዳይ ላይ ትኩረት ተሰጥቶ እየተሰራ ታሳቢ ተደርጎ እየተገነባ ያለው ነው እና በተለይ በደሞ ክልላችን የዶሮ የተቀናጀ የዶሮ ብዜት ማዕከል እንደሚታወቀው ከዚህ በፊት አንድ ማዕከል ብቻ ላይ ነው የነበረው፣ እንደ ክልል ፓዌ ወረዳ ላይ ነው የነበረው። ይሄ ደግሞ አሶሳ ዞን አካባቢ ያሉ ወደ አስራ አምስት ወረዳዎች በላይ እና በጣም በርካታ ቁጥሩ ያለው ህዝብ ተጠቃሚ የሚያደርግ ፕሮጀክት ነው እየተገነባ ያለው እና ይሄ ፕሮጀክት ተገንብቶ ከተጠናቀቀ እዚህ አካባቢ ያለው ማህበረሰብ በስ ስፋት ተጠቃሚ የሚያደርግ ነገር ነው። ይሄን የክልሉ መንግስት ዋናነት ታሳቢ አድርጎ የጀመረው በሀገራችን የክቡር ጠቅላይ ሚኒስትራችን ኢኒሸቲፍ አንዱ የሌማት ትሩፋትን ታሳቢ ያደረገ ነው። የሌማት ትሩፋት አካል የሆነ ደግሞ አንዱ የዶሮ እርባታ ስራ ነውና እዚህ የሚሰሩ ስራዎች ለገበያ ሲቀርብ የኑሮ ውድነትን ጭምር ቅነታ ስራ የሚደረግበት ገበያን እንዲረጋጋ የሚያደርግበት አጉራባች ያሉ አርሶ አደሮቻችን ደግሞ የበለጠ ከዚህ ተጠቃሚ የሚሆኑበት ሁኔታዎች ይፈጠራሉ ተብሎ ታሳቢ ተደርጎ እየተሰራበት ሁኔታ ነው ያለው። ምክንያቱም አካባቢያችን እንደሚታወቀው በዚህ አካባቢ ያለው አብዛኛው ማህበረሰብ የዶሮ እርባታ ስራ ላይ የተሰማራ ማህበረሰብ ነው። እያንዳንዱ ቤት ያው በየመንደሩ የዶሮ መንደር እንዲኖር፣ የስጋ መንደር እንዲኖር፣ የእንቁላል መንደር እንዲኖር ታሳቢ ተደርጎ እንደ ሀገርም እንደ ክልላችንም እየተሰሩ ያሉ በርካታ ስራዎች አሉ። ለዚህ ደግሞ ትልቁ ማሳያ የአካባቢ ነዋሪ ማህበረሰብም ትልቅ ተሞክሮ ትምህርት የሚወስዱ እና ወየደስ አካባቢያቸው የሚወስዱበት አንዱ ትልቅ የማስተማሪያ ማዕከል ነው ብለ ነው ጭምር ነው ወስዶ እና ከዚህ ደግሞ ቀጣይ ራሱን ችሎ ወደ ኢንተርፕራይዝነት የሚቀየርበት እና ራሱን በራሱ ሪቮልቭ እያደረገ የሚሄድ ተቋም ነው እና ይሄ ግንባታ በተቀመጠው ጊዜ ሰሌዳ መሰረት ቀደም ብሎ እንዲጠናቀቅና ቶሎ ወደ አገልግሎት እንዲገባ ከማድረግ አንጻርም እንደ መንግስትም በቅርበት ክትትል እየተደረገ እየተደገፈ የሚገኝ ነው እና ይሄ ትልቅ ፕሮጀክት ነው። ነገር ግን ሙሉ በሙሉ ተጠናቆ ስራ ላይ እስከሚውል ድረስ ወደ አገልግሎት መስጠት ደረጃ እስከሚደርስ ድረስ ግን የአመራሩ የቅርብ ክትትል የድጋፍ እና ክትትል ስራዎቻችን ደግሞ የበለጠ ተጠናክሮ የሚቀጥልበትና ሕዝባችን ተጠቃሚ የምናደርግበት ሁኔታ ነው የሚሆነው።